ልናገር ግጥሞ እናት ሽምስ ላይ ልብስ ልጠብባት አባት ሽኩላ ላይ ጨምቄ ላስጣበት እንትን በህልሜ ዘርፍ የከበደን ስበዳት ትታየኝና ስናሳጧት ጀላ ያጠረ አሳ ባህር ውስጥ እያለ ውሃ ይጠመዋል። ባህር ውስጥ እያለ እንዴት ውሃ ሊጠማው ይችላል? ትክክል ትክክል ታዲያ እናንተ በሞላ ወንድ ምንድነው? በየሽንት ቤት እየዞራችሁ እንሳችሁ የምንጎረጉሩት። መንጃ ፈቃድ አለሽ ኦይ አልካት። ከዛ እያቀጥ ምናምን አልካት። ያቅጥ መሪ ላይ ወተሽ ትጋል በይልሽ ነው ምናምን ነገር አልካት። እንደዚ አደለም ያልኩት። የቅጥቅጥ ስትል በቅጥቅጥ ለምደች ነው፣ የሶቁላ መቀጠቀጭው ነው ያልኳት። አሁን ይህ ምንድን ነው? አንቺ አጎብዳሽ፣ ጣም ቂንጥራ፣ ማን አባሽ የሷ ተቆርቋሪ ያደረገች ከዘ ፓወር ፎር ምን ማለት ነው? ከዘ ፓወር ፎር ኬ ቁጥር ናት ማለት ነው። አይደለም፣ ትግስት ተሳሳት። ከዘ ፓወር ፎር ማለት እስካሁን የጠባሻቸው የቁላ ብዛት ማለት ነው። አራት ቁላ ጠጥተሻል። ጉቦ ምን ሰጪው ብር አጥተሽ ምናምን አለማማጁ አብረን እንተኛ ብሎሽ ጠይቆሽ አያውቅም? ይቅርታ አድርግልኛ እኔ እንደዚህ ብሎ የጠይቀኝ ሰው ስላለ ነው ብኝ እኔ ተብያለሁ ሄርቢ ብሎሻ አንቺን እኔንም ጠየቀኝ። እኔንም እኔ ታብያለሁ። ማን እንደሆነ ታውቂያለሽ? አለማማጁ እኔ አለማማጁ ማን እንደሆነ ታውቂያለሽ? አብረን እንተኛ ብሎ የጠየቀኝ ቤኒስኮፕ ጌኑ። እንዴት ሱማ ምን ሆኖ እንደዛ ሚልህ ወንድ ሎድ? አዎ ቤኒስኮፕ እኮ ነው ገርሞኝ፣ ምን ሆኖ ነው ምን አስበው ነው እያልኩ ሩት። እየተጠይቀሽ አታቂም አንቺ ሪሱማ ናይ ለሞዳስ ሙከሪ አለንቅ መንጃ

ምንድነው ለሴት ልጅ ክብር የሌለ እስቲ መልስልኝ ተረጋግተ አሁን እኔ እንደጠየቅኩ እንነጋገር ስ በእርጋታ ጥያቄ ልጠይቅሽ ሆነ ማይሆን ጥያቄ ከሆነ አጠቅም ለሴት ልጅ ክብር የለህም፣ ማለት ያው ኮንተንቴን እየናቅሽው ነው። ዘጠኝ ሺህ ብር ለምንድን ነው የሰረቅሽው? እኔ አልሰረቅኩም። እንደዛ ነው የጠየቅሽኝ። አየሽ፣ ላሰርቂም ግን ትችያለሽ። ሰው የሰማውን ነው የሚፈርደው። እንደዛ ማለት ነው። ጥያቄው ገና ሳስረዳ ሴት ልጅ እንደዚህ ስታወራኝ አልወድም። ማልክ ስለማልወድ አንቺ አክበሬ በማወራበት መንገድ ነው ዲስ ሪስፔክት እኮ አይደለም፣ በስርዓት ኮ ነው ያወራሁት ቤላ። በስርዓት አይደለም ቤላ፣ እግዚአብሔርን። አይመቸኝም እንደዚህ እንደዚህ አይመቸኝም። እንደዚህ ስትይ አግሬሲቭ እየሆንሽ ነውና፣ እኔ ጋር ፓወር እንዳለሽ እያሳየሽ ነው። እኔ ደግሞ ያንን አልወደድኩትም፣ ያንን ኢነርጂ አልወደድኩትም። ለዛ ነው እሱንም በበስነ ስርዓት ነው ያስረዳሁሽ። እንደዚህ አታውሪ ይታይ ነው ያልኩሽ። አሁን ቁጣሽን ተቀጭ ማለት እንዴት ነው ማረገው? እንደዚህ ማስጠጋት ነው ያ እንትን ቆርጠሽው ይሄ እንዲያቃጥልሽ ማለት ሲያረክስ ማለት አረም ተግራዋይ ቲነኝ አረም ተግራዋይ ቲነኝ፣ እንዳቲ ሜርሲ። ለምሳሌ እኔ አሁን አጭር ብለት ቢኖረኝ አይ በቃ ችግር የለም ዲልዶ፣ አርቲፊሻል ዲልዶ እገዛለሁ ምናምን ነገር ብለሽ ወይ ደግሞ አርቲፊሻል ዲክ ገዛለሁ ብለሽ ያረካሻል። ልክ እንደ መጀመር እንደ ናቹራል እንደ ተፈጥሮ ያረካሻል። ድንግለሽ ሜርሲ፣ ወይ ድንግለሽ፣ ስንት ዓመትሽ ነው? በቂትሽ መበዳት ካቆምሽ ነው? ሜርሲ

የሀገር ውስጥ አለ እንዴ? ያዛን ጊዜ የሀገር ውስጥ ምን ተሰማሽ? ክፍል ውስጥ እንደውም ዘግቶብን የኋላኛው ዲስክ ላይ ነበር አይደል? አየሻ እሱም። እኔ ግን ኧረ ስንቱን ነገር አስታውሶ ይችላል። ሁሌ የኋላኛው ወንበር ላይ ጋይስ፣ ተማሪ ካላችሁ ቺኮች ስብስብ ብሎ መሀል ላይ አንድ ወንድ ካለ ፖርን እያዩ ነው። እሺ ቼክ አድርጓችሁ። ተዘጋጅሽ፣ ይዤሽ እሄዳለሁ። ስሚ ይዤሽ

አንዴ ስማኝ ስማኝ፣ እየሰማኸኝ ነው? የምትቀጣኝን ቅጣት ነው የምነግርህ። ነው የመጀመሪያው ነቅሎ ሯጭ ነኝ እያልሽ ስድስት ጊዜ ትጮያለሽ። ቆመሽ እንደዚህ ብለሽ ነቅሎ ሯጭ ነኝ፣ ነቅሎ ሯጭ ነኝ፣ ነቅሎ ሯጭ ነኝ እያልሽ ስድስት ጊዜ። እንዳትይ እያሉኝ ነው፣ መጥፎ ነገር እንዳትለኝ ቤላ፣ ይኸውልህ እንዳንጣላ

ነው ምን፣ ምን ታካብዳለህ? ወጣት አይደለ? ተዝናና፣ ትጨናንቅ። ከክለብ ክለብ ዙር፣ ሁሉንም የእንግሊዝ እግር ኳስ ጭቃዎችን ጥብስ። ምን ታካብዳለህ? ገና አልሸበትክም፣ አልሸመገልክም፣ አላገባም፣ አልወለድክም። ምንድን ነው የምታካብደው? ብሏው። ምን እያደረግሽ ነበር? ማኔ፣ አሁን ገና ገባ እኮ ጌም። ኦኬ ጌም ልትጫወት፣ የት ነኝ?